በዓርሰ ብርኮሳ ህዝባችን ነፃ እንዲወጣ እኛ መጠንከር አለብን። በቀላሉ የምንፈርስ የምንጠፋ አይደለንም። ተፈትነን ያለፍነው እናም በጉልበት ነው እንጂ በልመና አይሆንም፣ እያሉ ይቀጥላሉ። ደብረ ጽዮን ልክ ከአምስት ዓመታት በፊት እንዳሉት ላለመጥፋትና ላለመፍረስ መዋጋት አለብን በሚል አቋም ቅስቀሳቸውን አድርገዋል።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

አልተመለሱም መሬታችንም አልተመለሰም፣ ይላሉ ተኩስ ማቆም ብቻ አይደለም መፍትሄው፣ ሌሎች መፍትሄዎች ያስፈልጋሉ። የስምምነት ተግባራዊነትም ሳይረጋገጥ ዘላቂ ሰላም የሚባል ነገር የለም